እዛ ላይ አጥብቀ ትኩረት አድርግ፣ የሚይዘው ነገር ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ያመላከቱት ነገር ላየዛሉ ሊሳኑ ከረጥበን ሚን ዚክሪላህ፣ ምላስህ እንዳይወገድ አላህን ስብሓነ ወተዓላ ከማውሳት እንዳይወገድ በዚክር አመላከቱት። ምክንያቱም ይህ ዚክር ብሎ ማለት አላህን ስብሓነ ወተዓላ ማውሳት ብሎ ማለት ሌሎች ኢባዶች ላይ ያነሳሳሃል፣ ሌሎች ኢባዶች ላይ ያግዛሃል፣ ቁዋ ይሰጣሃል፣ ብርታትን ይሰጣሃል። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ኢባዳዎቹ ከከበዱ በዚህ ጀምር፣ ዚክርን አብዛህ፣ ሁሌ ምላስህ ዚክር ላይ ይሁን፣ አላህ ለሌሎቹ ቁዋ ይሰጥሃል ብለው ነብዩ ሰለላሁ ዐለይሂ ወሰለም አመላከቱም። ከዚክር ወደ ኋላ ማለት ከዚክር ገፍላ ሊዘን ስልቹነት ሊዘን ይሄ አይገባም። በጣም ጥንቃቄ ልናደርግበት ከሚገባው ነገራቶች ከዚክር መላቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህን የሚያወሳ ሰውና አላህን ማያወሳ ሰው ሲያመሳስሉ እንደ ሞተ ሰውና በህይወት እንዳለ ሰው ነው አሉ። የሞተ ሰው ጥቅም የለውም፣ ፋይዳ የለውም። ምንም ከዱንያም ከአኺራም ሊጨምር አይችልም። እንደዚህ ነው አላህን Subhanahu Wa Ta'ala የማያወሳ ሰው ማለት የሞተ ነው። ምንም ፋይዳ የለውም። ዱንያ ላይ ምንም ኸይር ነገር የለውም። እንዲሁም በተቃራኒ አላህን Subhanahu Wa Ta'ala ሁሌ የሚያወሳ ከሆነ አላህን ዚክር የሚያረክ ኮነ፣ ዚክር የሚያበዛ ኮነ እንደ ሐይይ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዚክርን ማሳነስ፣ አላህን Subhanahu Wa Ta'ala ማውሳትን አለማብዛት፣ ይህ የሙናፊቆች ምልክት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተናገረው ሙናፊቆች ናቸው፣ ካላህ ሱብሓነሁ ወተዓላ ዚክር ወደኋላ የሚሸሹት አላህን የማያወሱት። ምክንያቱም ለሰው ብለው ነው የሚሰሩት፣ የሆነ ነገር ፈርተው ከሆነ ነገር ለመጠበቅ ብለው ነው አላህ ሱብሓነሁ ወተዓላ የሚያወሱት። ይህ ነገር ከሌለ ካላህ ሱብሓነሁ ወተዓላ ዚክር ይዘናጋሉ ማለት ነው። ኢናል ሙናፊቂን ዩኻዲዑን አላህ ወሁወ ኻዲዑሁም አላህ ሱብሓነሁ ወተዓላ፣ እነዚያ ሙናፊቆች እኮ አላህን ሱብሓነሁ ወተዓላ ያታላሉ፣ የሸወዱ ይመስላቸዋል

ወላ የዝኩሩነላህ ኢላ ቀሊላ። የሰዎችን እይታ ፈልገው ነው፣ ኢባዳ ነው የሚሰሩት አላህን የሚያመልኩት። እንዲሁም ደግሞ አላህን አያወሱም በጣም ትንሽ እንጂ ቢሆን ኢላ አላህ ስብሓነ ወተዓላ። አላህን ማውሳት ማሳነስህ የሙናፊቅ ምልክት፣ ወደዛ ይወስድሃል ማለት ነው። ስለዚህ ጥንቃቄ ልናደርግ ይገባል። አላህን ስብሓነ ወተዓላ ሁሌ ልናወሳ ይገባል። ይህንን ዚክር በምንልበት ሰዓት ብዙ ትሩፋቶች እናገኛለን። ብዙ ፈዛኢሎች አሉት፣ ብዙ ፋይዳዎች አሉት ተቆጥሮ የማያልቁ ፋይዳዎች አሉት፣ አላህን ሱብሓነሁ ወተዓላ ማውሳት። ከነዛም ውስጥ የተወሰኑትን ለመጥቀስ ያክል አላህን ሱብሓነሁ ወተዓላ ስታወሳ፣ ዚክር ስትል፣ ወደ አላህ ስትቃረብ ቀልብህ እንሽራህ ያገኛል፣ ቀልብህ ደስታ ያገኛል፣ ረፍት ያገኛል ቀልብህ። ለዛ ነው አላህ ሱብሓነሁ ወተዓላ الذين آمنوا ወተጥመኢኑ ቁሉብሁም ብዚክርላ። አላ ስብሓነ ወተዓላ እነዚያ ያመኑ በአላህ ስብሓነ ወተዓላ ክር ዚክር አላህ ሲወሳ ስለ አላህ የሚወሳበት ቦታ ሲያገኙ ሲሰሙ ቀልባቸው ይደሰታል ቀልባቸው ይረጋጋል። አላህ ሱብሓነሁ ወተዓላ ወደ አላህ ስትቃረብ ዚክር ስትል ሰላት ስትሰግድ ቁርአን ስትቀራ ቀልብህ የሚጣበብ ከሆነ ቀልብህ የሚጨናነቅ ከሆነ ኢማን ላይ ችግር አለህ ማለት ነው። ኢማን አልተስተካከለም ማለት ነው። ምክንያቱም አላህ እነዚያ አማኞችን ሲጠቅሳቸው በቀልባቸው በአላህ ትውስታ ይረጋጋል። ቀልብህ ካልተረጋጋ ኢማንህን ማከም አለብህ፣ ኢማንህን ማየት አለብህ። ውስጥ ላይ ችግር አለ ማለት ነው። ስለዚህ ቀልብ የሚረጋጋበት መልኩ አንዱ አላህን ስብሓነ ወተዓላ ማውሳትን በምናበዛ ጊዜ ወደ አላህ ዚክር ስንቀርብ ነው። እንዲሁም ዚክር በምንልበት ሰዓት የምናገኛቸው ፋይዳዎች አላህ ስብሓነ ወተዓላ ያወሳናል። አላ ሱብሓነ ወተዓላ እንዳለው ፈዝኩሩኒ አዝኩርኩም፣ እኔን አስታውሰኝ አስታውሳቸዋለሁ። አላህ ሱብሓነ ወተዓላ አላህን ረስተህ አላህን ተዘናግተህ አንድ ቀን ወደ አላህ ዞር ሳትል የአላህ ሱብሓነ ወተዓላ ሳታውሳ ከዛ ሲቸግር ሲጠብ ዱንያ ሲጣበብብ ወደ አላህ ብትመልስ አላህ እርዳታውን ላያመጣልህ ይችላል። አስታውሰኝ አስታውሳለሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተዐረፍ ኢለላህ ፊረኻ የዕሪፍከ ፊሺዳ ያሉት ሰላም ቦንክሳት ድሎት በሆነ ሰዓት ሁሉ ነገር በእጅህ ባለ ሰዓት

ነቢዩላህ ዩኑስ እዛ ባህር ላይ ከህዝቦቹ ተቆጥቶ ባህር ላይ ጥሏቸው ወደ ባህር ሄደ። እዛ ሰፊና ላይ ተሳፈረ። ያቺ ሰፊና ልትገለበት ስትል አንድ ሰው አውጥተን መጣል አለብን ያለበዛ ሁላችንም ነው። ምን ጠፋው ሲሉ እጣ ሲያወጡ ነቢዩላህ ዩኑስ ላይ ወጣ። ሶስት ጊዜ ያውጡ ነቢዩላህ ዩኑስ ላይ ወጣ። ወዲያው ባህር ሲወረውሩት ያቺ አሳ መጣችና ዋጠች፣ ሆድ ውስጥ ገባ። ወደ አላህ ሱብሃነሁ ወተዓላ ተጠራ፣ ዱዓ አደረገ። ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ብሎ ዱዓ አደረገ። አላህ ሱብሃነ ወተዓላ ይህ ዩኑስ የእኛ ባሪያ ዩኑስ ከዚህ በፊት እኮ እኛን የማያወሳ ወደ እኛ የማይቃረብ በሰላሙ ጊዜ ኸይር ስራ የማይሰራ ቢሆን ኖሮ እኮ እዛ የአሳማ ሆድ ውስጥ ላይ እዛ ሳሁድ ውስጥ ላይ እና ቆየ ነበር፣ ሰዎች እስከሚቀሰቀሱ እስከ ቂያማ ድረስ ይቆይ ነበር። የሰራው ስራ ከዛ በፊት ያደረገው ኸይር ስራ በችግሩ ሰዓት ደረሰለት ማለት ነው። አንተም እንደዛ ሆነ ኸይር ሰላም በእንቅ ሰዓት አላህ ሱብሓነሁ ወተዓላ ታወሳለ፣ በቸገረ ሰዓት ይደርስልሃል። ፈዝኩሩኒ አዝኩርኩም ወሽኩሩሊ ወላ ተክፍሩን እንዳለው ማለት ነው። ይህ ዚክር ስል አላህን ስብሐነሁ ወተዓላ ስታወሳ የጥበት ጊዜ የጭንቀት ጊዜ የመከራ ጊዜ መውጫ ቀዳዳ የሆነ ሃል ማለት ነው። እንዲሁም አላህን ስብሐነሁ ወተዓላ ዚክርን በምንልበት ሰዓት፣ ዚክርን በምናበዛ ሰዓት የምናገኛቸው ስራ መልካም ነገሮች ወይም ደግሞ ፈዳኢሎች ሚዛናችን ያበዛልናል። አላህ ስብሐነሁ ወተዓላ ፊት ስንቆም ስራችን ሲመዘን ሚዛናችን ከብዶ እናገኘዋለን። ዚክር ስንል ዚክር አንድ ሱብሐነላህ ሚዛና በጣም ከባድ ነው በጣም ከባድ ነው። አንዷን ማለት ነው ምታበዛ ከሆነ ምትደጋግም ከሆነ ደግሞ ሚዛንን እያከበድክ እያከበድክ እያከበድክ ለአኼራ መሸጋገራ ትልቅ ስንቅ ይዘህ ነው የምትሄደው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ዚክር ሲናገሩ ከሊመታን አሉ፣ ሁለት ቃላቶች አሉ አለ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ናቸው፣ ትንሽ ናቸው። እንዲሁም ደግሞ ኸፊፈታኒ አለሊሳን። ምላስ ላይም ለማለትም በጣም ቀላል ናቸው። ምንም አይነት ጉልበት አይፈልጉም። ምንም አይነት የሰውነት ጥንካሬ አይፈልጉም። ቀላል ናቸው ምላስ ላይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አድራቸውን ደሞ ተመልከቱ። ሰቂለታኒ ፊል ሚዛን ሚዛን ላይ ደግሞ ከባር ናቸው። ምላስ ላይ ቀላል ናቸው አንተ ልትሰራቸው፣ ሚዛን ላይ ግን ይከብዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሰራኸውን የወንጀል ብዛት እንዳለ ድምጥ ማጡን ያጠፉታል። እነዚህ ሁለት ቃላቶች ማለት ነው። ሀቢበታን ኢለ ረሕማን ወደ አላህ Subhanahu Wa Ta'ala ወይም ደሞ በጣም የተወደዱ ቃላቶች ናቸው። ረህማን ያስወድዳሉ፣ ጌታህን ያስወድዳሉ። ይህ ስራ ምስራው ከሆነ አላህ Subhanahu Wa Ta'ala ይወድሃል፣ ወደ አንተ ይቀርብሃል ማለት ነው። ይህን ያክል አጅር ያለው ይህን ያክል ትልቅ ደረጃ ያለው ምን ምን የትኞቹ ቃላቶች ናቸው? ሱብሃን አላህ ወቢሐምዲ ሱብሃን አላህ አዚም። ምን ያክል ደቂቃ ይዛል? ምን አክል ሰከንድ ይዛል? በሰከንድ ቤት ነው። ይህንን ስትል የምታገኘው አጅር ግን ተመልከት ለዛ ሚዛናችንን ያከብድልናል። አኼራ ላይ ስንቃችን እንዲበዛ ያደርጋል። እዚህ ላይ ልንጠናከር ይገባል። እንዲሁም ደግሞ ዚክር በማለት ከምናገኛቸው ፋባይሎች ወንጀላችን እንዳለ ያብስልናል፣ ወንጀላችን ይታበሳል። እኛ የሰው ልጆች ወንጀላችን ከብዶን ከብዶን ነው ምድር እንደዚህ ሙሲባ በሙሲባ የሆነችው ጭንቀት በጭንቀት የሆነችው የሰው ልጆች ህይወት ኑሮ እንደዚህ የጠበበው ወንጀላችን ከብዶን ነው። ወንጀላችን በስቶ ነው። ይህን ወንጀላችን የምናብስበት ነገር ያስፈልገናል። ትልቁም ይሁን ትንሹም ይሁን ወንጀል ያብሳል ከተባለ ወዲያው ልንሯጥበት ይገባል። ምክንያቱም ወንጀላችን በስቷል። ጊዜው ከፍቷል። ኸይሩ አንሷል። ሸሩ በስቷል። ወንጀል የምሰራበት ነገራቶች እንዳለ ቀላል ሆኗል። ነገራቶች ተበታሽቷል ኸይር ስራ የሚሰራበት ነገራቶች ደግሞ ነገራቶች ሁሉ እየተዘጋጉብህ ነው ስለዚህ ወንጀልን ሁሌ ከስር ከስር ማራገፍ አለብህ አላህ ሱብሓነሁ ተሸክመው ክሄድክ አደጋው ከባድ ነው ከነዛ ውስጥ ወንጀላችን ከመናራገፍበት ነገራቶች አንዱ ይህንን ነው ዚክር ማብዛት ነብዩ ሰለላሁ ዐለይሂ ወሰለም በቀን ላይ በአንድ ቀን አንድ ሰው ሱብሃንአላሂ ቢሐምዲ መቶ ጊዜ አይልም አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን የሚልቀል የሚል ሰው ሱብሃንአላሂ ቢሐምዲ መቶ ጊዜ የሚል ትንሽ ደቂቃ ነው የሚይዘው። ብዙም ሰዓት የሚፈልግ አይደለም። አጅሩ ምንድነው? ሁጠት ኸጣያሁ ወንጀሉ እንዳለ ይራገፍለታል፣ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወለው ካነ ሚስለ ዘበዲል ባህር የባህር አረፋን የሚያክል ብዛት የሚያክል ወንጀል እንኳን ይዞ ቢመጣ በየቀኑ በየቀኑ አንድ ሰው ሱብሓነላሂ ቢሐምድ የምትለን ዚክር ሳቋርጣት አዘውትሮ ማለት አለበት። ይህን ዚክር ሱብሓነላሂ ቢሐምድ ጠዋትም ማታ መቶ መቶ ጊዜ የምትል ከሆነ ወንጀልን እያገ እያራገፍክ ነው አላህ ሱብሓነሁ ተዓላ ዘንድ የምትሄደው ማለት ነው። እንዲሁም ከዚክር ከምናገኛቸው ትሩፋቶች አንዱ ከሸር ከመጥፎ ነገር፣ ከበሽታ፣ ከአደጋ ይከላከልናል። ይሄ ዚክር ማለት ነው። ዚክር በምትል ሰዓት የሚመጣብህን ሸር ይከላከልልሃል፣ የሸጣንን ትንኮሳ ይከላከልልሃል ማለት ነው። ይሄ ዚክር ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ኮ አይልም አሉ። ጠዋት እንዲሁም ደግሞ ማታ ክፍለ ጊዜ ላይ እነዚህ ዚክሮች ሶስት ጊዜ አይልም ምንም ነገር አይጎዳውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሱ ምንድነው ቢስሚላሂ ለዚ ላ የዱሩ መዐ ኢስሚሂ ሸይኡን ፊል አርድ ወላ ፊ ወሁወ ሰሚዑ ልበሲር። እነዚህን ቃላቶች በቀን ጠዋት ሶስት ጊዜ፣ ማታ ሶስት ጊዜ ሐፍዘው፣ ቀላል የሆኑ ቃላቶች ናቸው። እያየህ በር እስከምትሐፍዛቸው ድረስ ቀን ሙሉ ምንም ነገር ሳይጎዳህ፣ ምንም ችግር ሳይደርስብህ ትውላለህ ማለት ነው። ሳታቋረጥ ይህንን ቀላል የሆነ ዚክር ምትል ከሆነ ብዙ ሻሮችን ትጠበቃለህ። አንድ ሰሓባ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣ። ትናንትና ማታ እኮ ያ ጊንጥ ነደፈኝ ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም እዛ ስታመሽ ይህንን ቃል ይህንን ዚክር በላ ቢሆን እኮ አይጎዳህም ነበር አሉት እሱ ምንድነው አዑዙ ቢከሊማቲ ላሂ ተአማቲ ሚን ሸሪ ማ ኸለቅ ይህንን ዚክር ብትልኩ ምንም ነገር አይጎዳህም ስታመሽ ይህን ዚክር ካልክ ማታ ሰላም ሆነ ታድራለህ እንዲሁም ስታነጋ ይህንን ዚክር ካል ቀል ሙሉ ሰላም ትኖራለህ። ምንም ነገር ትውላለ፣ ምንም ነገር ሳይጎዳህ፣ ምንም ነገር ሳይደርስብህ ማለት ነው። እነዚህን ቃላቶች አላህን ሱብሓነሁ ወተዓላ ስናወሳ ብዙ ሸሮችን ይገፈትልናል። ነብዩ ሰለላሁ ዐለይሂ ወሰለም መን ቃለ لا اله <سؤال> الا <سؤال> الله وحده لا شريك له له الملك وله الحمد وهو على كل شيء قدير እነዚህን ቃላቶች ይህንን ዚክር የሚል ሰው በቀን አንድ ሰው መቶ ጊዜ ካላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም አስር ባሪያ ነፃ እንዳወጣ ይቆጠርለታል። አሉ አስር ባለ ነፃ ማውጣት ብሎ ማለት ቀላል ነገር ትንሽ ነገር አይደለም። እንደዛ ይቆጠርለታል አጅሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም መቶ ሐሰና ይጻፍለታል መዝገቡ ላይ እንዲሁም ደግሞ ከመጥፎ ስራው መዝገብ ላይ ደግሞ መቶ ሰያዎችን መጥፎ ወንጀሎችን አላህ ሱብሓነሁ ተዓላ ያብስለታል። እንዲሁም ደግሞ ከቀን ቀን ሙሉ ከሸይጣን ተንኮል እየተጠበቀ ይኖራል ማለት ነው ይውላል ማለት ነው ከሸይጣን ተንኮል እየተጠበቀ ይህን ጠዋት መቶ ጊዜ ይካልክ ቀን ሙሉ ሸይጣን አይነካም። ሐሰድ አይነካም። አይን አይነካም። ሲህር አይነካም። ይቆጣጥርላል ይጠብቃል ከነዘነ ሸሮች ማለት ነው። ለሊት ማታም እንደዛው ይህን ካልክ ለሊቱ ሙሉ ተጠብቀ ታድራለህ ማለት ነው። ነቢ ሰለላሁ ዐለይሂ ሰለም ይህንን ዚክር ያለ ሰው ከሱ የበለጠ ሰው የለም እዚህ ዱንያ ላይ ከሱ አስበልጦ ከመቶ በላይ ያለ ሰው ሲቀር እንዲያሉ ነቢ ሰለላሁ ዐለይሂ ሰለም። እነዚህ ቃላት በጣም ትንሽ ናቸው፣ አጅሩ ግን ብዙ ነው። መልካም የምናገኛቸው ቱርፋቶች ብዙ ናቸው። ወደኋላ እንበል። እንበርታ፣ እንጠናከር። አላህን ሱብሐነሁ ወተዓላ እናውሳ ሁሌም። ከዚክር ሁሉ በላጡ ዚክር ደሞ ቁርአን ነው። ቁርአን እንቅራ ቁርአን አብዛ። እንዲሁም ደግሞ ወቅት ያላቸው ዜክሮች ከሰላት በኋላ የሚባሉ ዜክሮች፣ አያተል ኩርሲ ከሰላት በኋላ ትልቅ የሆነ ፈዛይል ያለው። ከሰላት በኋላ አንድ ሰው አያተል ኩርሲን አይቀራም፣ አይቀራ ማለት ነው። ነብይ ሰለላሁ ዐለይሂ ወሰለም ጀነት ሊገባ የሚቀረው ሞት ብቻ ነው አሉ። ሞት ብቻ ነው ጀነት ሊገባ የሚቀረው ይህን ያክል ትልቅ አዝኖ ዚክር ያለው። ስለዚህ ምላሳችንን እናለማምዶ። ከብዙ ነገር ከሸር ከሐሜት ከተንኮል ከሐስድ ከነሚማ ከነዚህ ነገራቶች ይጠብቅልናል። ምላሳችን የተጠበቀ ይሆናል ማለት ነው። አላህ Subhanahu Wa Ta'ala ማውሳትን ባበዛን ቁጥር አላህ Subhanahu Wa Ta'ala አብዝቶ ከሚያወሱ ሰዎች ያድርገን። አላህ Subhanahu Wa Ta'ala ቁርአንን አብዝተ ከሚቀሩ ሰዎች ያድርገን። ወሱብሃነከ اللهم <سؤال> ربنا وبحمدك لا اله <سؤال> الا <سؤال> انت استغفرك واتوب اليك